ሰላም ውድ የዚህ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማቸው ይብዛ። የቱርኩ ፕሬዚዳንት ሬሲፕ ጣይብ ኤርዶዋን ያለምንም ጥርጥር ጦርነቱን ኢራን ታሸንፋለች የሚል ትንቢያ ሰጥተዋል። እስራኤል በመካከለኛው ምስራቅ እያካሄደችው ያለው መተናኮሏ ሂትለር የዓለም ጦርነትን ካስነሳበት መንገድ ጋር ተመሳሳይ ነው ብለዋል። እስራኤልን መደገፍ ዋጋ ያስከፍላል ያሉት ኤርዶዋን የአረብ ሀገራት አንድነታቸውን ካጠናከሩ ማንም አይደፍረንም ሲሉ ተናግረዋል። ከሰሞኑ የእስራኤል ሚዲያ ቻናል 13 በጋዛና በኢራን ድል አድርገናል፣ የፍጻሜው ጨዋታ ከቱርክ ጋር ይሆናል ሲል መዘገቡ የሚታወስ ነው። እስራኤል በፈጸመችው የአየር ጥቃት ኢራን አለ ከምትላቸው አስር የኒውክሊየር ሳይንቲስቶቿ ውስጥ በድጋሚ አንዱ መገደሉን የሀገሪቱ የዜና ምንጮችን ጨምሮ አልጀዚራና ዘወልስትሬት ጆርናል ዘግበዋል። ሳይንቲስቱ የተገደሉት ለደህንነታቸው አስተማማኝ ነው በተባለ መኖሪያ መንደር ውስጥ በተቀመጡበት ቤት ውስጥ ነው። ይህ ግድያ ሞሳድ በኢራን ውስጥ ያለውን የበላይነት ያስመሰከረ ነውም ተብሏል። እስራኤል ጦርነቱ ከተጀመረ ጀምሮ እስካሁን ዘጠኝ የኢራን የኒውክሌር ሳይንቲስቶችን መግደሏን መረጃዎች ይጠቁማሉ። የቴሌግራም መተግበሪያ መስራች ፓቬል ዴሮቭ 13.9 ቢሊዮን ዶላር ሀብቱን ለልጆቹ ሊያወርስ እንደሆነ ገለጸ። የአርባ አመቱ ዋና ስራ አስፈጻሚ ዴሮቭ ከፈረንሳዩ መጽሔት ጋር ባደረገው ቃለ ምልልስ ሀብቱን ለመቶ ልጆቹ ለማውረስ እንደተዘጋጀ ገልጿል። እኔ የምፈልገው እንደ ተራሰው እንዲኖሩ፣ ብቻቸውን ራሳቸውን ችለው እንዲሰሩ፣ እንዲገነቡ፣ በራሳቸው መተማመን እንዲማሩ፣ መፍጠር እንዲችሉ እንጂ በባንክ አካውንት ላይ ጥገኛ እንዲሆኑ አይደለም ሲል ለመጽሔቱ ተናግሯል። ዴሮቭ እንዳስረዳው ከሶስቱ አጋሮቹ ጋር በተፈጥሮ የተጸነሱ ስድስት ልጆች እንዳሉትና በትንሹ ደግሞ መቶ የሚሆኑ በስፐርም ልገሳ የተጸነሱ ልጆች እንዳሉት ተናግሯል። በተጨማሪም ልጆቹ ሁሉም አንድ አይነት መብት እንደሚኖራቸው አበክሮ መናገሩንም ገልጿል። ይህም ማለት 106 ልጆች እንዳሉት በመገመት ልጆቹ እያንዳንዳቸው 131 ሚሊዮን ዶላር ይወርሳሉ ብሏል። በኢራን በሬክተር ስኬል 5.5 የተለካ የመሬት መንቀጥቀጥ ተከሰተ። የመሬት መንቀጥቀጡ መነሻውን በኢራን ዋና ከተማ የፎርዶ የኒውክሌር ማበልፀጊያ በሚገኝበት ሰምናን ፕሮቪነንሲ ግዛት ውስጥ ነው። የጂኦሎጂካል ሰርቬይ ባለሙያዎች የእስራኤል ተደጋጋሚ ጥቃት የመሬት መንቀጥቀጥ መነሻ ሳይሆን እንዳልቀረ ጠቁመዋል። ባይረጋገጥም እንኳን ኢራን የኒውክሌር መሳሪያ ሙከራ አድርጋ ሊሆን ይችላል የሚል ትንበያም እየተሰጠ ነው።